ሩሲያ በታንክ ላይ በገጠመቻቸው ፀረ ድሮኖች የዩክሬንን ድሮን እያረገፈች መሆኑን ይፋ አድርጋለች። እነዚህን አስገራሚ ቴክኖሎጂዎችን በተመለከተ የሩሲያ የመከላከያ መስሪያ ቤት ዝርዝር ሪፖርት አውጥቷል። ይህ እንደተጠበቀ ሆኖ ፔንታገን ለአንድ ትሪሊየን ዶላር የተጠጋ በጀት እየተዘጋጀለት መሆኑ ታውቋል። በጀቱ የአሜሪካ የጦር ሰራዊት ቁጥር እንዲጨምር ሊያደርግ እንደሚችልም ተነግሯል። ፀረ ድሮንን ጨምሮ የተለያዩ ቴክኖሎጂዎች ላይ ትኩረት እንዳደረገም ተሰምቷል። ዝርዝሩን እንመለከታለን። በሌላ በኩል የአሜሪካ ፕሬዚዳንት ዶናልድ ትራምፕ በዜሌንስኪ ላይ እንደተበሳጩ ይፋ ባደረጉ ማግስት ዜሌንስኪ ፊታቸውን ወደ ለንደን አዙረው የኔቶ አጋሮቻቸውን ይፋዊ እገዛ ጠይቀዋል። የላኩለትን ስምምነት አላነበበውም ብለው የተበሳጩት ፕሬዝደንት ዶናልድ ትራምፕ በዩክሬን ላይ ኮስተር ያለ እርምጃ ሊወስዱ እንደሚችሉም ተገምቷል። እንዲሁም የሩሲያ የወርቅ ክምችት ታይቶና ተሰምቶ በማይታወቅ ደረጃ ከፍ ማለቱ ነው የተነገረው። በመቶ ቢሊዮን ዶላሮች የወርቅ ዋጋ ባለፉት ሁለት ዓመታት በእጥፍ መጨመሩን ተከትሎ የውጭ ምንዛሪ ለውጦችና ትንቅንቅ እንደሚደረግ በሚነገርበት በዚህ ወቅት ነው ሩሲያ በታሪክ ከፍተኛ የተባለውን የወርቅ ክምችት እንደያዘች ይፋ ያደረገችው። ወደ ጃፓንና ቻይና ጉዳይ ስናልፍ ደግሞ ውጥረት ነግሷል። ጃፓን ለአሜሪካ ይፋዊ የድረሽልኝ ጥያቄ ማቅረቧም ተሰምቷል። የጃፓንና የቻይና ጀቶች ሰማይ ላይ መፋጠጣቸውን ተከትለው ውጥረቱ ከፍ ብሏል። በታይዋን ምክንያት ውዝግብ ውስጥ የገቡት ሁለቱ ሀገራት ሊያደርጉት የነበረው ጉባኤም ተሰርዟል። ቢያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ቢያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒ የጥልቅና የፈጣን ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ማንጋል፣ ሜዱዛ፣ ዲኮብራዝ እነዚህ ሩሲያ ሰራሽ ጸረ ድሮን ቴክኖሎጂዎች ናቸው። እንደ ሌሎቹ ጸረ ድሮን ቴክኖሎጂዎች አይደሉም። በታንክ ላይ ይገጠማሉ ታንኮችን ከጥቃት ይከላከላሉ። የሩሲያ ወታደራዊ መሐንዲሶች ከጊዜ ወደ ጊዜ አዳዲስ ቴክኖሎጂዎችን እያስተዋወቁ ነው። በአነስተኛ መጠን የሚሰሩ ቴክኖሎጂዎች ወጪ በማያስወጣ መልኩ የሩሲያን ጦር እየጠበቁ እንደሆነ ታውቋል። የድሮን ጦርነት እየተባለ የሚጠራው የሩሲያና የዩክሬን ጦርነት፣ እጅግ ግዙፍ የሆኑት ብቻ ሳይሆን እጅግ አነስተኛ የሆኑ ድሮኖችም በጦር ሜዳ ልዩነት እየፈጠሩ እንደሆነ ይታወቃል። በተለይ ታንኮች፣ ብረት ለበሶች፣ መድፎች፣ ሮኬቶች እና የሮኬት ስርዓቶች፣ በአጠቃላይ የአየር መከላከያ ስርዓቶች እና ሌሎችም የጦር መሳሪያዎች በልዩ ሁኔታ ከድሮን ጥበቃ ይፈልጋሉ። ከሰማይ ሆኖ በገላጣው የሚንቀሳቀሱትን ታንኮችና ብረት ለበሶችን ማንደድ ለድሮኖች በጣም ቀላል ሥራ ከሆነ ሰንበትበት ብሏል። ይህንን በማስመልከት ሩሲያ ታንኮቿን እና ብረት ለበሶቿን የምትጠብቅበትን ልዩ ቴክኖሎጂ እያስተዋወቀች ትገኛለች። ከጊዜ ወደ ጊዜ መሻሻል እድገት እያሳዩ እንደሆነም ታውቋል። ማንጋል ሜዱዛ እና ዲኮብራዝም የዚህ ውጤት መሆናቸው ተሰምቷል። ሜዱዛ በዋናነት በታንክ ዙሪያ የሚገጠም የብረት ፍርግርግ ሲሆን፣ ድሮኖች በቀላሉ እንዳያጠቁ ያደርጋል። ሌላኛው የጦር መሳሪያ ደግሞ ዲኮብራዝ ነው ይላል የስፖትኒክ ዘገባ። ይህ ደግሞ ከብረትን በዘለለ ገመዶችን እንደሚጠቀም ታውቋል። ሜዱዛም በተመሳሳይ ገመዶችንና ሌሎች ቴክኖሎጂዎችን ይጠቀማል። ዲኮብራዝ በተለይ አጥፍቶ ጠፊ ወይም ካሚካዚ ድሮኖችን በመመከት ረገድ ውጤታማ እንደሆነም ስፑትኒክ በዘገባው ጽፏል። ዩክሬን በድሮን ቴክኖሎጂ ተራቅቅ ያለው ረጅም ርቀት መጓዝ የሚችሉትንም አምርች ያለው የሩሲያን ጦርም በድሮኔ እየቀጣው ነው ብትልም፣ ሩሲያ ደግሞ እንዲህ አይነት ዘመናዊ የሆኑ ፀረ ድሮን ቴክኖሎጂዎችን እያመረተች የዩክሬንን ድሮን እያረገፈች መሆኑን አሳውቃለች። ወደ ፔንታገን ጉዳይ ስናልፍ ፔንታገን ለአንድ ትሪሊየን ዶላር የተጠጋ ወታደራዊ በጀት ሊያዝለት መሆኑ ተሰምቷል። በጀቱ የአሜሪካን ኮንግረስ ይሁንታ እየጠበቀ እንደሚገኝም ታውቋል። 901 ቢሊዮን ዶላር ተብሎ የተቆጠረው የፔንታገን በጀት ለተለያዩ ወታደራዊ መስኮች ትኩረት እንደሰጠም ታውቋል። በጀቱ የሚጸድቅ ከሆነ የአሜሪካ ጦር የሰራዊቱን ቁጥር በአራት በመቶ መጨመር የሚችልበት ዕድል ይፈጠራል። ፔንታገን ይህንን በማለም ጭምር ነው በጀቱ ከፍ እንዲልለት እየሰራ የሚገኘው። ከዚህ በተጨማሪ ፀረ ድሮን ቴክኖሎጂ ላይ አሜሪካ ብዙ እንደምትሰራና ብዙ እንደምትታጠቅ ረቂቅ በጀቱ አመላክቷል። ጎልደን ዶም የተባለውን የሚሳይል የመከላከያ ስርዓትንም ፔንታገን በዚህኛው በጀቱ እንደሚደጉም ታውቋል። የኒኩሌር የጦር መሳሪያዎች እንደሚዘምኑም ተነግሯል። በኢንዶ ፓሲፊክ ቀጠና የአሜሪካ ጦር በልዩ ሁኔታ ይደራጃል የተባለ ሲሆን በደቡብ ምዕራብ የሀገሪቱ ድንበርም የተጠናከረ ጥበቃ እንደሚኖር ይገምታል። ለታይዋንም ተጨማሪ ወታደራዊ እርዳታ ለመስጠት ወይም ታይዋንን ለመጠበቅ አሜሪካ እንዳቀደች የበጀት እቅዱን የተመለከቱ ሰዎች ተናግረዋል። የአሜሪካ ኩባንያዎችም ይህ በጀት ከተፈቀደ በኋላ የሚረከቡት ኮንትራት በጥንቃቄ እንደሚሰጣቸው ተነግሯል። ከጥገና ከግዢና ከተለያዩ ግንኙነቶች አንጻር ልዩ ልዩ ጥንቃቄዎች እንደሚደረጉም ታውቋል። የአሜሪካ የጦር ኮንትራክተሮች ከውጭ ሀገራት የሚገዟቸው የተለያዩ ባትሪዎች፣ የሶላር ዕቃዎች እንዲሁም ኤሌክትሮኒክስ ዕቃዎችና ማዕድናትም ጭምር እንደሚከለከሉ ታውቋል። ከውጭ ሀገራት ስትገዙ ተጠንቀቁ ተብለዋል። በተለይ ከቻይና ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ሲኖራችሁ ለአሜሪካ የገንዘብ ሚኒስቴር ይፋ አድርጉ ተብለው በግላጭ ተጠይቀዋል። እነዚህ ኩባንያዎች አሜሪካ በእስራኤል አይረንዶም የአየር መከላከያ ስርዓት ላይ ያላትንም ድርሻ እንደምታሰፋና ከአይረንዶም በተጨማሪ ዴቪድ ስሊንግ እንዲሁም አሮ ሚሳኤል ቴክኖሎጂ ላይ ድርሻዋን ከፍ እንደምታደርግና ከእስራኤል ወታደራዊ ተቋማት ጋር የበለጠ እንደምትሰራም ተነግሯል። ወደ ዶናልድ ትራምፕ እና ወደ ዜሌንስኪ ሰጥ አገባ ስናልፍ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዜሌንስኪ ተበሳጭቼበታለሁ ብለዋል። ዜሌንስኪ ላይ ተበሳጭቼበታለሁ፣ ምክንያቱም የላኩለትን የሰላም ሐሳብ እኔ እንዳላነበበው ነው የሚገባኝ። የእርሱ ሰዎች ወደውታል፣ ነገር ግን እርሱ ምንም አይነት እርምጃ ሊወስድ አልቻለም። ነገርየውንም አልወደደውም፣ አላነበበውም ብለዋል። ለሰላምም ፕሬዚዳንት ዜሌንስኪ ዝግጁ አይደለም ሲሉ በሪፖርተሮች ፊት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ዲሲ ሆነው ተናግረዋል። እሁድ አመሻሹን ለሕዝባቸው መግለጫ የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሀገራችን የተከበረ ሰላም ያስፈልጋታል ብለዋል። በሌላ አነጋገር መሬታችንን በቀላሉ አናጣም፣ ተዋርደን ጦራችንን አናስወጣም በሚል ተተርጉሞባቸዋል። ለዚህም የአውሮፓንና የኔቶ አጋሮቻቸውን ድጋፍ ጠይቀዋል። ይህን ተከትሎም ወደ ለንደን በመጓዝ ከኔቶ ሰዎች ጋር ይመክራሉ። ዜሌንስኪ ግዛታችንን አሳልፈን አንሰጥም የሚለው መርሃቸው አሁንም የቀጠለ ሲሆን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ልዩ ልዑክ የሆኑት ስቲቭ ዊትኮፍ እና የዶናልድ ትራምፕ ልጅ ባለቤት ጃሬድ ኩሽነር በጋራ በመሆን ከዜሌንስኪ ጋር በስልክ ንግግር ሲያደርጉ አለመግባባቱ ፈጦ እንደወጣም ተሰምቷል። ሩሲያ በበኩሏ ያከማቸሁት ወርቅ በታሪክ ከፍተኛ ደረጃ ላይ ተቀምጧል እያለች ትገኛለች። ያጠራቀምኩት ወርቅ 310 ቢሊዮን ዶላር ዋጋ እንደሚያወጣ እወቁልኝ ብላለች። ሞስኮ በዓለማችን በወርቅ ላይ ኢንቨስት ካደረጉ ሀገራት መካከል አምስተኛ ደረጃ ላይ መግባቷንም የዓለም የወርቅ ካውንስል አረጋግጧል። የሩሲያ ማዕከላዊ ባንክ 310 ቢሊዮን ዶላር የሚያወጣ ወርቅ አከማችቻለሁ ብሏል። ዓለም ወርቅን ወደ ማስቀመጥ ፊቱን እያዞረ ባለበት በዚህ ሰዓት ከሩሲያ ይህ ዜና መሰማቱ ትኩረትን ስቧል። ምክንያቱም ከሁለት ዓመት በፊት ማለትም በ2023 ወርቅ 2000 ዶላር በወቄት ይሸጥ ነበር። 28 ግራም ገደማ የሚይዘው ወቄት በ2000 ዶላር ከተሸጠ ከሁለት ዓመት በኋላ ግን በአስገራሚ ሁኔታ በእጥፍ አድጎ አሁን ላይ ከ4000 ዶላር በላይ 28 ግራም የሚይዘው ወቄት እየተሸጠ ይገኛል። ለውጭ ምንዛሪ አቅም ለመስጠት ወርቅን ማከማቸት እንደ ስልት ስለሚታይ ሀገራት ብዙ ወርቅ ባከማቹ ቁጥር የበለጠ የውጭ ምንዛሪያቸው ጠንካራ እንደሚሆን ይታምናል ለዚህም ነው ሩሲያ 310 ቢሊዮን ዶላር የሚያወጣ ወርቅ አከማችቻለሁ ያለችው። አስገራሚው ነገር ታዲያ ከዚህ ውስጥ 92 ቢሊዮን ዶላር ገደማ የሚሆነውን ወርቅ ያከማቸችው ባለፉት 12 ወራት መሆኑ ነው። የዓለም የወርቅ ካውንስል ይፋ እንዳደረገው ሩሲያ ከአሜሪካ፣ ጀርመን፣ ጣሊያንና ፈረንሳይ ቀጥሎ ከፍተኛ ወርቅ በማከማቸት አምስተኛ ደረጃ ላይ ትገኛለች። የሩሲያው ፕሬዝዳንት ቭላድሚር ፑቲን ከሰሞኑ በነበረው ራሻ ኮሊንግ በተሰኘው የኢንቨስትመንት ፎረም ላይ እንደተናገሩት ከውጭ የተለያዩ ጫናዎች ቢመጡም የሩሲያ ኢኮኖሚ ግን ይህንን ሁሉ ጫና ተቋቁሞ ወደፊት እየገፋ ነው። እስከ አንድ በመቶ ኢኮኖሚያችን ያድጋል ማለታቸው እና በኢኮኖሚያቸው ላይ እየሰሩ ያሉት ስራ ጠንካራ መሆኑን ማረጋገጣቸው ይታወሳል። በመጨረሻም ጃፓንና ቻይና ተፋጠዋል። ጃፓን የአሜሪካን ድጋፍ ጠይቃለች። ጃፓን ቻይና ቻይናና ኮሪያ በጋራ ሊያደርጉት የነበረው ንግግር መሰረዙም ተሰምቷል። በፓስፊክ አካባቢ ከፍተኛ ውጥረት ነግሷል። ቶኪዮና ቤጂንግ እየተወዛገቡ፣ እየተወቃቀሱ ይገኛሉ። የቶኪዮና የቤጂንግ የጦር ጀቶች ፊት ለፊት መፋጠጣቸውን ተከትሎ ውጥረቱ ከፍ እንዳለ ተሰምቷል። የቻይናው ጄ15 የጦር ጀት ከጃፓኑ ኤፍ 15 ጄ የጦር ጀት ጋር በኦኪናዋ አካባቢ እንደተፋጠጡ የጃፓን የውጭ ጉዳይ ሚኒስቴር ይፋ ማድረጉ ይታወሳል። የቻይናው ጀት የግንኙነት ራዳሩን በማጥፋት ለአደጋ በሚያጋልጥ መልኩ ተጋፍጦናል ሲል የጃፓን የውጭ ጉዳይ ሚኒስቴር ይፋ አድርጓል። በቅርቡ የተሾሙት የጃፓኗ ጠቅላይ ሚኒስትር ሳኔ ታካቺም በዚህ ጉዳይ ላይ መግለጫ ሰጥተው ቻይና ጠብ አጫሪ ድርጊት ፈጽማለች፣ ከዚህ ልትታቀብ ይገባታል ሲሉ አስጠንቅቀዋል። የእርሳቸውን ወደ ሥልጣን መምጣት ተከትለው ከፍተኛ ውጥረት በሁለቱ አገራት መካከል እየታየ ይገኛል። ቻይና ታይዋንን ለመጠቅለል የምትንቀሳቀስ ከሆነ እኛ የደህንነት ስጋት እንዳለብን የህልውና ጉዳይ እንዳለብን አስበን ፍልሚያውን ልንቀላቀል እንችላለን፣ የሚል አደገኛ አስተያየት ሳኔ ታካቺ ከሰጡ በኋላ ቻይና ተቆጥታለች። ይህንን እንደ ወረራ እንቆጥረዋለን ስትል ቻይና ማስጠንቀቋ የሚታወስ ነው። ከሰሞኑ የታየውም የጀቶች መፋጠጥ በቻይና በኩል ውድቅ ተደርጓል። ጃፓን ራሷ ጠባጫሪ ሆና እኛን መክሰሷ ልክ አይደለም ብለዋል የቻይና የባህር ኃይል ቃል አቀባይ ኮሎኔል ዋንግ ዤሙንግ። ሁለቱ ጀቶች የተፋጠጡት ባለም አቀፍ የአየር ክልል ላይ መሆኑም ተሰምቷል። በታይዋን ጉዳይ ከመጡብኝ ማንንም አልምርም ያለችው ቻይና የትኛውም ሀገር ታይዋንን በተመለከተ ሲንቀሳቀስ ቻይናን እንደወረረ ይቁጠረው እያለች ነው ሀገረ ቻይና። ይህንን ውጥረት ተከትሎም በዋሽንግተን የጃፓን አምባሳደር ለትራምፕ አስተዳደር ጥያቄ ማቅረባቸውን ፋይናንሻል ታይምስ ዘግቧል። ጠቅላይ ሚኒስትር ሳኔ ታካቺ መንግስት ከዶናልድ ትራምፕ ጋር መቀራረብ እያሳየ ሲሆን አሜሪካ ጃፓንን ከማስታጠቅ ባለፈ በአደባባይ ልታግዘን ይገባል። የቻይናን ጠብ አጫሪነት በአደባባይ ታውግዝልን እያሉ ይገኛሉ የጃፓን ባለስልጣናት። እንደ እንግሊዟ ማርጋሬት ታቸር ሁሉ ብረቷ ሴት እየተባሉ የሚጠሩትና የማርጋሬት ታቸርን የአመራር መንገድ የሚከተሉት ሳኔ ታካቺ ጃፓንን ከሰላማዊነት ወደ ተናዳፊነት ሊለውጧት ይችላሉ በሚል አንዳንዶች ስጋታቸውን እየገለጹ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።